ጤና ይስጥልን። በኢትዮጵያ የባህር በር ጥያቄና ይህን በሚቃወሙ ሀገራት መካከል የተፈጠረውን ውጥረት የተመለከተ ርዕሰ ጉዳይ ይዘን ቀርበናል። አብራችሁን ቆዩ። በኤርትራ የነጻነት ትግልና የሀገር ግንባታ ውስጥ ወሳኝ ስም ያላቸው በ1946 አስመራ የተወለዱት ትምህርታቸውም በዛው አስመራ ደግሞም እንደ ኤውሮፓውያኑ አቆጣጠር በ1965 በአዲስ አበባ ዩኒቨርሲቲ የምህንድስና ትምህርት ለመማር ቢጀምሩም ያቋረጡት ፕሬዚዳንት ከባለቤታቸው አደ ሳባ ኃይሌ ሶስት ልጆችን ያፈሩት አንዱ ልጃቸውም የአባትየው ስርወ መንግስታዊ የስልጣን ሽግግር ለማድረግ እንደታጨ የሚነገርላቸው ኢሳያስ አፈወርቂ በ1966 የኤርትራ ነጻነት ግንባር ጋር ለመቀላቀል ወደ ሱዳን ከሰላ ተጉዘው በኋላም ለወታደራዊ ስልጠና ወደ ቻይና ያቀኑት እዚያው የካርል ማርክስ አስተሳሰብና የሽምቅ ውጊያ ስልቶችን ያጠኑት የኤርትራው ፕሬዚዳንት በኋላም የኤርትራ ሕዝባዊ ነጻነት ግንባር ሻቢያ የተባለውን ቡድን በመመስረት ወሳኝ መሪ የሆኑት ይህ ድርጅት አንጃዎችን በሴራ ካስወገደ በኋላ የ30 ዓመቱን የነፃነት ትግልና ከ1993 እስካሁን ድረስ ኤርትራን በብረት መዳፋቸው አንቀጥቅጠው የሚገዙት ኢሳያስ አፈወርቂ ዛሬም በአፍሪካ ቀንድ በጉልህ የሚደመጥ ስም አላቸው። ኢሳያስ አፈወርቂ እንደ ፈረንጆቹ የቀን ስሌት 1997 በምክር ቤት የጸደቀ ህገ መንግስት ቢኖርም ተግባራዊ ሳይሆን፣ በአንድ ወቅት ህገ መንግስቱ ሞቷል ሲሉ ተደምጠዋል። ባለፉት 30 ዓመታት ከአብዛኞቹ ጎረቤቶቻቸው በቀጥታ ተዋግተዋል ወይም በእጅ አዙር ጦርነት ውስጥ ገብተዋል። ኢሳያስ አፈወርቂ በኤርትራ የነፃነት ትግል ውስጥ ትልቅ ሚና በመጫወታቸው የአገር ጀግና ተደርገው የመታየታቸውን ያህል የሰብዓዊ መብት አያያዝና ዲሞክራሲያዊ አሰራርን በሚመለከት በተለይ በዓለም አቀፍ መገናኛ ብዙኃንና ተቋማት የከፋ ትችት ይቀርብባቸዋል። ኤርትራን በዓለም ካሉ በጣም ዝግና በከፍተኛ ወታደራዊ ቁጥጥር ስር ካሉ ሀገራት መካከል አንዷ አድርገዋታል። ለዚህም ነው አፍሪካዊቷ ሰሜን ኮሪያ የምትባለው። እኒህ አንጋፋ ፖለቲከኛ ከሰሞኑ የቀይ ባህርን በሚመለከት በተለይም ከኢትዮጵያ የአሰብ ወደብ ጥያቄ ጋር በተያያዘ ስማቸው በስፋት ተነስቶ ይጣላል። ከዚህ ጋር በተያያዘ እንደ 1990ው ደም አፋሳሽ የኢትዮ ኤርትራ ጦርነት ዳግም እንዳይካሄድ ስጋትንም ፈጥሯል። ጠቅላይ ሚኒስትር ዐቢይ አሕመድ በስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ በሰጡት ማብራሪያ ትልቅ መነጋገሪያ የነበረው የቀይ ባህር በር የይገባኛል ጥያቄ ላይ በርካቶች ብዙ ብለዋል። በተለይ ለቀይ ባህር ጥያቄ ከኤርትራ በኩል የሚሰጠው አሉታዊ ምላሽ የኢትዮጵያ የባህር በር ጥያቄ ለጎረቤት ሀገራት ስጋት ሳይሆን በጋራ የማደግ ብስራት ተደርጎ ሊወሰድ ይገባል ቢባልም የጦርነት ዝግጅቶችና ፕሮፖጋንዳዎች ታጅለው እየተጓዙ ነው። ጥያቄው ከታሪክ፣ ከሕጋዊነት፣ ከኢኮኖሚያዊና መልክዓ ምድራዊ ትስስር አንጻር ያለውን ተገቢነት የሚተነትኑ አካላት ያሉ ያህል የጦርነት ቅድመ ዝግጅቶችና ማስፈራሪያዎች ከሁለቱም ወገን እየተደመጡ መሆናቸውም ግልጽ እየሆነ መጥቷል። ይህንም ማስታከን ከኢትዮጵያ መንግሥት አንዳች ቀይ ባህርን የተመለከተ ንግግር በተደመጠ ቁጥር ወደ ግብጽ የሚያማትሩት የአስመራው ሰው በኢትዮጵያና ግብጽ መካከል የሚያራምዱት የጠላት የጠላት ጨዋታ ሰሞኑን በግብጽ ያደረጉትን ጉብኝት ተከትሎ የተሰማ ዋና ጉዳይ ሆኗል። ግብጽ በምታስመርቀው ግዙፍ ሙዚየም ሥነ ሥርዓት ላይ ለመታደምና በሁለቱ አገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት ሲሲ አገራቸው የኤርትራ ደጋፊ መሆኗን ነግረዋቸዋል። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የተካሄደ ሲሆን ከፕሬዝዳንቱ ጽሕፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንቶቹ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳ የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር ዐቢይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ መሆኑ ደግሞ ጉዳዩ ይበልጥ እንዲካረር አድርጎታል። ግብጽ የኤርትራ መገንጠል ላይ የነበራት ሚናም ሆነ ኢትዮጵያ 30 ዓመታት ያለ ባህር በር የቀረችበት ውሳኔ የግብጽ ረዣዥም እጆች ያሉበት በመሆኑ ፈርዖኖቹ እንዲህ ማለታቸው የሚያስደንቅ ነገር ባይኖረውም አሁን ላይ ኢትዮጵያ የቀይ ባህርን ጉዳይ የያዘችበት መጠንና ሁኔታ ነገሩን ይበልጥ እንዲወጠር ያደርገዋል። ኤርትራ ከኢትዮጵያ እንድትገነጠል ግብጽ የነበራት ሚናና የድጋፉ ዓላማ በቀጥታም ሆነ በተዘዋዋሪ ኤርትራ ነፃነት ያላትና በኢኮኖሚ የዳበረች እንድትሆን የመነጨ የአጋርነት ድጋፍ ለማድረግ ሳይሆን የኢትዮጵያን ደካማነትና የስትራቴጂያዊ አቅም መገደብ ነበር። በተለይም የኤርትራ ነፃነት ንቅ አስደናቂ በ1961 ዓ ም የትጥቅ ትግል ሲጀምር ግብጽ በዚያን ጊዜ የመላው አረባዊት ንቅናቄ አካል በመሆን የኤርትራን ሙስሊም ተዋጊዎች በመደገፍ ሚና እንደነበራት ይነገራል። የግብጽ መሪ የነበሩት ጋማል አብደል ናስር በወቅቱ የኤርትራን ትግል ደግፈዋል። በተጨማሪ ግብጽ ለኤርትራ የፖለቲካና ዲፕሎማሲያዊ ድጋፍ በማድረግ በዓለም አቀፍ መድረኮች በተለይም በአረብ ሊግ በኩል የነፃነት ጥያቄ ድምጽ በመሆን የፖለቲካ ድጋፎችን በማድረግ ትታወቃለች ለኤርትራ ሆነ በኤርትራ በኩል ሆነው ኢትዮጵያን ለሚወጉ የነፃነት ኃይሎች የገንዘብ የጦር መሳሪያና ስልጠና ድጋፍ በመስጠትም ትታወቃለች። አንዳንድ የኤርትራ የነፃነት ግንባሮች በግብጽ ዋና ከተማ ካይሮ ውስጥ ተቋቁመው እንቅስቃሴያቸውን ያደርጉ ነበር። ግብጽ ለኤርትራ የነፃነት ትግል የሰጠችው ድጋፍ ዋና ዓላማ ከራሷ ብሔራዊ ጥቅምና በግብጽና ኢትዮጵያ ግንኙነት ታሪካዊ ውጥረት ጋር የተያያዘ ነው። በተለይም ሁለቱ ውሃዎች ጋር የተሳሰረ መሆኑም ይነገራል። የቀይ ባህርና የአባይ ውሃ ሁሌም የቅሪያ ናያቸው ምንጭ ነው። የአባይ ወይም የናይል ፍሰት መቆጣጠር የግብጽ ሁሌም የቤት ስራና የሚያስጨንቃት ዋና ጉዳይ ነው። ኢትዮጵያ በወቅቱ ጠንካራና የተረጋጋ መንግሥት ስትሆን የአባይ ወንዝን ውሃ የመጠቀም አቅሟ ስለሚጨምር ግብጽ ደካማና ውስጣዊ ግጭት የሚበዛባት ኢትዮጵያን ትመርጣለች። ለበርካታ ዘመናትም ይህ ቅዷ ሰርቶላታል። ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያ ወደብ አልባ መሆኗና የውስጥ ችግሯ መጨመሩ በቀጠናው ላይ የግብጽን የበላይነት ለመጠበቅ የሚረዳ እርምጃ ሆኖ አግኝተዋለች። በተጨማሪም የኢትዮጵያን የባህር በር በቀይ ባህር ተደራሽነት መገደብ ከኤርትራ መገንጠል ጋር የተሳሰረ ነው። የኢትዮጵያን ወደ ቀይ ባህር ያላትን ቀጥተኛ መዳረሻ አሳጥቷታል። ኢትዮጵያን ወደ ቀይ ባህር ያላትን ቀጥተኛ መዳረሻ አሳጥቷታል። ቀይ ባህር ለግብጽ በስዊዝ ካናል ምክንያትና ለመካከለኛው ምስራቅ ስትራቴጂያዊ ጠቀሜታ አለው። ኢትዮጵያ ወደብ አልባ መሆኗ የፖለቲካ፣ የኢኮኖሚና ወታደራዊ አቅሟን ስለሚገድበው ግብጽ በቀይ ባህር አካባቢ ያላት ተጽዕኖ ለማጠናከር በቀጥታ ረድቷታል። ግብጽ በምስራቅ አፍሪካና በአፍሪካ ቀንድ ዋና ተጽዕኖ ፈጣሪ ሀገር ሆና ለመቆየት ትፈልጋለች። ጠንካራ ኢትዮጵያ ለግብጽ ቀጠናዊ የበላይነት ፈተና ስለሆነች የኤርትራን መገንጠል በመደገፍ ኢትዮጵያን ለማዳከም ሞክራለች። በአጭሩ የግብጽ ድጋፍ ኤርትራን በመጥቀም ኢትዮጵያን ማዳከምና በዚህም የአባይ ወንዝ ፍሰት በተመለከተ ያላትን ታሪካዊ የምትለውን ጥቅም ማስጠበቅ የሁልጊዜም ዲፕሎማሲያዊ ወታደራዊም ሆነ ኢኮኖሚያዊ እንዲሁም ርዕዮተ ዓለማዊ አካሄዷ ነው። ኢትዮጵያ ወደብ የማግኘትና ቀይ ባህር ላይ ያላትን ፍላጎት በይፋ ማሳየቷን ተከትሎ የአሁኑ የግብጽ ኤርትራ ጥምረትና ሊያስከትል የሚችለው ውጤት በኢትዮጵያ ዲፕሎማሲያዊና ወታደራዊ አቅም ላይ የተመሰረተ ነው። ግብጽና ኤርትራ የፈጠሩት ጥምረት በአፍሪካ ቀንድ የጂኦፖለቲካዊ ሁኔታ ላይ ጉልህ ለውጦችን እያስከተለ መሆኑን ግን እየታየ ነው። በቀጠናውም ከባድ ጦርነቶች የኃይል አሰላለፎች ለውጥና መሰል ጉዳዮችን እየታዩ መጥተዋል። ይህ ለውጥ በተለይ በቀይ ባህር አካባቢ የብሔራዊ ጥቅሞችን ማስጠበቅ በሚል ሰበብ ውጥረቶችን እያባባሰም ይገኛል። የኢትዮጵያ የባህር በር ጥያቄ ከታላቁ የኢትዮጵያ ሕዳሴ ግድብ ጉዳይ ጋር ተዳምሮ በቀጠናው ሁለት ዋነኛ ተፎካካሪ ምሰሶዎች እንዲፈጠሩ አድርገዋል። አንደኛው ምሰሶ ጸረ ኢትዮጵያዊ ቅንጅት ነው። ይህ ግንባር በዋነኛነት ኢትዮጵያ በቀይ ባህር ላይ ያላትን ተጽዕኖ ለመገደብ እና የውሃ ጥቅሞ ተቋቁሟል ለመጠበቅ የሚፈልጉ ሀገራትን ያቀፈ ነው። ግብጽ ለሶማሊያ ለኤርትራና ሌሎች አጋር ለምትላቸው የቀይ ባህር ተዋሳኞች የዲፕሎማሲ፣ የገንዘብና ምናልባትም ወታደራዊ ድጋፍ በመስጠት በሏላይነት የመከላከል ሰበብ ጠንካራ ወታደራዊ ግንባር መፍጠር ትችላለች። በቅርቡ በሶማሊያ ያደረገችውን የጦር ሰፈር ግንባታ ወይም በሰላም አስከባሪ ሰበብ ወታደራዊ ሰፈር ፍለጋ በኤርትራ ውስጥ ሊሳካላት ይችላል። ይህ ማለት የግብጽ ኤርትራ ጥምረት በኢትዮጵያ ቀይ ባህር ጥያቄ ዙሪያ የተፈጠረ ጸረ ኢትዮጵያዊ ግንባር ተብሎ ሊታይ ይችላል። ይህም በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ተበላሽቶ በነበረው የግብጽ ኢትዮጵያ ግንኙነት ላይ ሌላ አዲስ የውጥረት ገጽታን ጨምሯል። ሁለተኛው ምሰሶ ኢትዮጵያና አጋሮቿ፣ ኢትዮጵያ የባህር በር ፍላጎቷን ለማስፈጸምና ጂኦፖለቲካዊ ገዳውን ለመስበር የምትጠቀምባቸው አማራጮች ሌላ አዲስ አገር ጭምር ሊያዋልድ ይችላል ተብሎ ይጠበቃል። ለአብነትም ሶማሌላንድ ወደብ እንድታገኝና የባህር በር ማዕከል እንድትገነባ የመግባቢያ ስምምነት በማድረግ የኢትዮጵያ ቁልፍ አጋር ሆናለች። ይህ ግንኙነት በሶማሊያና በቀጠናው ጂኦፖለቲካዊ ገዳውን ለመስበር የምትጠቀምባቸው አማራጮች ሌሎች አዳዲስ ሀገሮች ጭምር ሊያዋልድ ይችላል ተብሎ ይጠበቃል። ላብነትም ሶማሌላንድ ወደብ እንድታገኝና የባህር ኃይል ማዕከል እንድትገነባ የመግባቢያ ስምምነት በማድረግ የኢትዮጵያ ቁልፍ አጋር ሆናለች። ይህ ግንኙነት በሶማሊያና በቀጠናው ውጥረትን የፈጠረ መሆኑ የሚታወስ ነው። ይህ ደግሞ ዳግም ወደ ውጥረት ምዕራፍ ሊያመጣው ይችላል ተብሎም ይገመታል። የባህረ ሰላጤው አገሮች እዚህ ላይ የሚኖራቸው ሚና በቀላሉ የሚተው አይደለም። በተለይም ሳዑዲ አረቢያና የተባበሩት አረብ ኤምሬቶች በተቃራኒ ወገን ሆነው ውጥረቱን ሊያንሩት ይችላሉ ብሏል። ይህ የኃይል አሰላለፍ በርካታ ለውጦች ሊያስከትል እንደሚችልም ይታመናል። የመጀመሪያው የውክልና ግጭት ሲሆን ግብጽና ኤርትራ ሌሎችም አጋሮቻቸውን አሰልፈው በኢትዮጵያ የውስጥ ተቃዋሚ ኃይሎችን በመደገፍ ሊያዳክሟት ሊሞክሩ ይችላሉ። እንዲህም እያደረጉ እንደሆነ ብዙ መረጃዎች በመቅረብ ላይ ናቸው። የኢትዮጵያ ወደብ የማግኘት ፍላጎትና የግብጽና የኤርትራ የጋራ ተቃውሞ የቀይ ባህርን በጦር ኃይሎች እንዲሞላ ሊያደርግ ይችላል። ሁሉም አካላት የባህር ኃይላቸውንና የጦር ሰፈሮችን የማጠናከር ዝንባሌም እያሳዩ ይገኛሉ። እዚህ ላይ የ ለዓለም አቀፉ ጣልቃ ገብነት ቀላል አይሆንም። ቀይ ባህር ዓለም አቀፍ የንግድ መስመር በመሆኑ በሁለቱ ምሰሶዎች መካከል ያለው ውጥረት አሜሪካ፣ ቻይና፣ ሩሲያና አውሮፓ በቀጥታ ወደ ቀጠናው ፖለቲካ እንዲገቡ ያደርጋል። እዚህ ላይ በርካታ ሀገሮች በተለይም በጅቡቲና በኤርትራ መካከል የንግድ መስመሮችን የሚጠቀሙ አገራት ላይ የሚፈጠር ማንኛውም ጂኦ ፖለቲካዊ ውጥረት የአቅርቦት ሰንሰለቶችን በማወክና የንግድ ወጪን በመጨመር የቀጠናውን ኢኮኖሚ በእጅጉ ይጎዳል። በአጠቃላይ ኢትዮጵያ ያነሳችው የባህር በር ጥያቄ በአፍሪካ ቀንድ ያለውን ስትራቴጂያዊ ሚዛን የለወጠ ሲሆን፣ ግብጽና ኤርትራ ደግሞ የኢትዮጵያን አቅም ለመገደብ የጋራ ግንባር በመፍጠር ላይ ናቸው። ይህም አደገኛና ሊፈነዳ የሚችል የጂኦፖለቲካዊ ውጥረት እንዲፈጠር ምክንያት ሆኗል። በኢትዮጵያና በኤርትራ መካከል ያለው የሰላም ግንኙነት ወደ ውጥረት በማምራት ላይ ባለበት ወቅት የግብጽ ግልጽ ድጋፍ በሁለቱ አገራት መካከል ያለውን ፍጥጫ ወደ ከፍተኛ ደረጃ ሊያደርሰው ችሏል። ግብጽ፣ ኤርትራ፣ ሶማሊያና ምናልባትም ሱዳን በአንድ በኩል እንዲሁም ኢትዮጵያ ከሌሎች አጋሮች ጋር በሌላ በኩል ሆነው የኃይል ሚዛን መፍጠር በመካሄድ ላይ ነው። ይህ ደግሞ ቀጠናውን ወደ ተከፋፈለና ያልተረጋጋ ሁኔታ ሊመራ ችሏል። ግብጽና ኤርትራ በጋራ ሆነው የኢትዮጵያን ቀይ ባህር ጥያቄ ሲቃወሙ ኢትዮጵያ በሰላማዊና በድርድር መንገድ መፍትሔ እንድታገኝ የሚያስችል እድል ሊያጠበው ይችላል። ይህ ደግሞ ለወታደራዊ አማራጭ ዝግጅት እንዲፋፋም አድርጓል። የእነዚህ ሀገራት ጥምረት በዋነኛነት ኢትዮጵያን ለማዳከምና ለመገደብ ያለመ በመሆኑ ኢትዮጵያ የባህር በር ፍላጎቷን በሌላ መንገድ እንድታስብ ወይም በአካባቢው ወታደራዊ አቅሟን እንድታጠናክር ሊገፋፋት ይችላል ተብሎ እየተፈራ ነው። ይህ በእንዲህ እንዳለ የውጭ ኃይሎች ጣልቃ ገብነት ነገሩን ሊያወሳስበው ይችላል ተብሎም ይገመታል። ቀይ ባህር ለዓለም አቀፍ ንግድ ወሳኝ ኮሪደር በመሆኑ በግብጽና በኤርትራ የተፈጠረው ጥምረትና በኢትዮጵያ የቀረበው ጥያቄ እንደ አሜሪካ፣ ቻይና፣ ሩሲያና የባረሰላጤው ሀገራት የመሳሰሉ ወደ ቀጠናው እንዲገቡና በግጭት ውስጥ እንዲሳተፉ በር ሊከፍት የሚችለውን ያክል ውጥረቱን በድርድር እንዲፈቱትም ያስችል ይሆናል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ተገኝተው ንግግር ባደረጉበት ወቅት አሜሪካ፣ ቻይና፣ ሩሲያ፣ አውሮፓና አፍሪካ ህብረት በቀይ ባህር ዙሪያ የማደራደር ሚና እንዲኖራቸው መጠየቃቸው ለዚሁ ዓላማ ነው። የኢትዮጵያና የኤርትራ ግንኙነት በተለይም ኢትዮጵያ ወደብ የማግኘት ፍላጎቷ በይፋ ካሳየች በኋላ በከፍተኛ ውጥረት ውስጥ መሆኑን የቀጠናው ተንታኞች ይገልጻሉ። አንዳንድ ዲፕሎማቶችና የቀድሞ ወታደራዊ አመራሮች ደግሞ ጦርነት በማንኛውም ቅጽበት ሊከሰት እንደሚችል ማስጠንቀቂያ ሰጥተዋል። ጦርነቱ ቢቀሰቀስ የሚጠበቁ ተገማች ከሆኑ ክስተቶች መካከል ግብጽ ከኤርትራ ጋር ያላት ወታደራዊና ዲፕሎማሲያዊ ጥምረት እየጠነከረ በመምጣቱ በቀጥታም ይሁን በተዘዋዋሪ በጦርነቱ ውስጥ ትሳተፋለች። በዚህም ኢትዮጵያን በሁለት ግንባር በቀይ ባህርና በአባይ ወንዝ ጉዳይ ለመክበብ ያላትን ስትራቴጂ ተግባራዊ ለማድረግ ትሞክራለች። ሌላው በሶማሊያ ያለው ውጥረት መባባስ ሊያስከትል ይችላል። ሶማሊያ በጦርነቱ የምትወስደው አቋም ገለልተኛ ካልሆነና ከግብጽና ኤርትራ ጋር በመተባበር በኢትዮጵያ ላይ ወታደራዊ ጫና ለማሳደር ከሞከረች፣ በእንጥልጥል ላይ ያለው በኢትዮጵያና ሶማሌላንድ መካከል ያለው ስምምነት ሊጸና የሚችልበት እድል የሰፋ ነው። በሱዳን ባለው የእርስ በርስ ጦርነት ሳቢያ የሱዳን የተለያዩ ወገኖች ከኢትዮጵያ ወይም ከግብጽ ጋር ተሰልፈው የኢትዮጵያን ምዕራባዊ ድንበር ላይ ጫና ሊፈጥሩ ይችላሉ። ዋናው ጉዳይ ደግሞ የቀይ ባህር የጸጥታ ቀውስ ማስከተል መቻሉ ነው። የቀይ ባህር አለመረጋጋት ዓለም አቀፍ የንግድ መስመሮችን በእጅጉ ያውካል። በዚህም የዓለም ሐያላን የራሳቸውን ጥቅም ለማስጠበቅ ሲሉ በዲፕሎማሲያዊና ወታደራዊ መንገድ በግልጽ ጣልቃ እንዲገቡ ያደርጋል። ኢትዮጵያ በሀገር ውስጥ ባሉ የጸጥታ ችግሮችና ግጭቶች ውስጥ እንደምትገኝ ሁሉ ጦርነቱ ከተቀሰቀሰ ተቃዋሚ ኃይሎች ህወሓትን ጨምሮ ሁኔታውን ተጠቅመው የፌዴራል መንግስቱን ጫና ውስጥ ለመክተት ብዙ አሻጥሮች ውስጥ ሊገቡ እንደሚችሉም ይገመታል። በ1990ው የኢትዮ ኤርትራ ጦርነት እንደታየው ከፍተኛ የሰው ህይወት መጥፋት፣ የሁለቱም አገራት ደካማ ኢኮኖሚ ማሽቆልቆልና ሰፊ የስደተኞች ቀውስንም ያስከትላል። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስቴር ከሰሞኑ ለኤርትራ ህዝብ በትግርኛ ባሰራጨው ጽሑፍ ላይ አስታውቋል። ተጽዕኖ ፈጣሪ አገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ ኤርትራ ከቀይ ባህር አዋሳኝ አገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጧል። ሚኒስቴሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታም የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስቴሩ ወቅሷል።